75 ሚሊዮን ብር ሎተሪ ደርሶኛል በማለት ከአንዲት ግለሰብ ከሰባ ሺ ብር በላይ ያጭበረበረ ግለሰብ ተይዞ ምርመራ እየተጠራበት ይገኛል። ረዳት ሳጅን ፍጹም በቀለ ዝርዝሩን አዘጋጅቶታል፣ እንደሚከተለው ያቀርበዋል። የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ ሁለት ልዩ ቦታው አርሴማ ክሊኒክ እየተባለ ከሚጠራው ስፍራ ነው። አንድ በዕድሜያቸው ገፋ ያለ ሽማግሌ ወደ ግል ተበዳይ በመቅረብ ሎተሪ ቆርጠው 75 ሚሊዮን ብር እንደደረሳቸው፣ ነገር ግን ሽልማቱን ለማውጣት አዲስ አበባ ዘመድ እንደሌላቸው በማስመሰል ኮድ አንድ አዲስ አበባ 30405 ኮሮላ ተሽከርካሪን በመጠቀም ወንጀሉን ፈጽመው ይሰወራሉ። ወንጀሉ መፈጸሙን መረጃው የደረሰው ፖሊስ ባደረገው ብርቱ ክትትል ተይዘው ቤታቸው ሲያደርጋቸው ሲፈተሽ አንድ ሽጉጥና ሶስት የሽጉጥ ጥይት በኤግዚቢትነት ተይዞ ምርመራ እየተጣራባቸው መሆኑን የጦር ኃይሎች አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን ሀንሳሙ ኃይሉ ገልጸዋል። በወቅቱ ልጅቷ ወደ ውጭ ለመሄድ ፕሮሰስ የጀመረች ሲሆን ሜዲካል ልትሰጥ በምትንቀሳቀስበት ሰዓት ላይ ነው። ተጠርጣሪ ሸምገል ያሉ ወደ እሷ በመምጣት 75 ሚሊየን ደርሶኛል በማለት ወደ መኪና ውስጥ ካስገቧት በኋላ አካውንት አለች በማለት አካውንት ውስጥ አካውንት ውስጥ ብር መኖር አለባት በማለት ብር የለኝም ስትለው ከአባቷ 50 ሺህ ብር በማስላክ 50 ሺህ ብር ከእንደገና ደግሞ በእጅ መያዝ አለን ብን ብሎ በእጅ 50 ሺህ ብር ካስወጧት በኋላ 50 ሺህ ብርና ስድስት ሺህ ብር ጥሬ ገንዘብ በእጅ ይዛው የነበረችውንም ስልክ ባለ 15 ሺህ ብር የመገመትና የአንገት ብር 5 ሺህ ብር የመገመት አጠቃላይ የ76 ሺህ ብር ንብረትና ብር የወሰዱባት ሲሆን በወቅቱ ምንድን ነው ሎተሪ ከዚህ ታወጫለች በማለት ወረቀት ሰጥቷት ከዚህ ህንጻ ላይ እጅና ታወጫለች በማለት በቦታው የተሰወሩ ስለመሆንና አሁን ላይ ግን ያው ተጠርጣሪው እሷ በሰጠችን ታርጋውን ይዛ ነበር። ሰ በወቅቱ የመኪናውን ታርጋ በዛ ተንተርሰን ተጠርጣሪውን ይዘን ተጠርጣሪ ነው፣ አሁን ላይ ግን ምርመራ ላይ የምንገኝ ስለመሆኑን ይገልጻሉ። ዋና ሳጅን ሀንሳሙ አክለው እንደገለጹት አጭበርባሪዎች ሎተሪ ደርሶኛል፣ መታወቂያ የለኝም አውጡልኝ በማለትና ስልክ በመደወል ሎተሪ ደርሷችኋል የሚል የተለያዩ የማጭበርበሪያ ስልቶችን በመጠቀም ህብረተሰቡን በማታለል ገንዘባቸውን የሚወስዱባቸው በመኖራቸው ማህበረሰቡ ጥንቃቄ እንዲያደርግ መልእክት አስተላልፈዋል።